አልችል ብል ለምደው የከተማን ኑሮ ባነጋገሬ ላይ አሰማሽ ሮሮ። ፀሐይ አልኩ ብዬ ጠሐይ በማለቴ ፀጉር ልልፈልጌ ጠጉር የሚልን ቃል ካፌ በማውጣቴ ተበሳጨሽና ቁጣ ዘነብሽብኝ። በአድርግና አታድርግ ግማሽ ቀኗል ሽብኝ ፀ ማለት ሲገባ ጠን አትጥራ ሁሌ ዳግም እንዳልሰማ እንዳታዋርደኝ እንዳታስፎግረኝ በነቄ ከተማ አልሽ። በቃ አቁም በቃ ዘወትር ጠ አትበል ጠሎትንም ጸሎት ፀሐይንም ፀሐይ በል አልሽ። ትእዛዝሽን ላከብር ምን ብጠነቀቅም ጠን በፀ ተክቼ ተናግሬ ያለው ይህና አየሽና ባንታ ልፈር እኔ ከብጤ የተዛመድ አቻሽቷል ጎኔ ብለሽ ተለየሽኝ ያላንዳች ይሉኝታ። ባላወቅኩት ቅጥበት ባልገመትኩት አፍታ ሳስበው አመመኝ! ሰበብሽ ያበግናል ያጨሳል ያደብናል። ሰው እንዴት በቋንቋ ፍቅረን ይመዝናል! ታዲያ ምኔ ዋዛ ምኔ ሞኝ ነውና እኔም በተራዬ እንተከተክ ጀመረ ፀን ተካሁኝና ይኸው ጽፍራ ምንሽ ገጻጻ ፍቅር የማይገባሽ ጸብ እንጂ መዋደድ ፄና የሚነሳሽ እስኪያሁን በሞቴ፣ ምኑ ነው ጽፋቴ፣ በጸራራ ፀሐይ ወክ እናርግ ማለቴ፣ ጸርሙስ ሙሉ ቢራ በቀን መጸጻቴ፣ በጸጸር ጎዳና ጸጅ ይዤ መምጻቴ ነው ወይስ ኮብልዬ ከገጠር መውጣት፣ በያ ንገርኛ ምኑ ነው የሚያሳፍር ይህ የኔ አማረኛ፣ እኔ ግን ልንገርሽ እኔ ግን ልንገርሽ፣ በጸበልም ባልድን ባይለቀኝም ፍቅርሽ፣ አብሮ መውጣት መግባት ሰርክ ካሳፈረሽ ወይ ካሸማቀቀሽ፣ ከእኔ ጋር መታየት ከሰው ካሳነሰሽ፣ ያውልሽ ጎዳናው ሂጂ ወደ ፈለግሽ ቢጼን አላጻም ጸብራራው ገጸሬ ጻጻን ላይ መሰለሽ።